አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሱፍቱ ቤተሰቦች እንዴት ናቸው? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላመኛ አልሐምዱሊላሂ። እና የዛሬ ቪዲዮአችን ጭቃ ቤት ስንሰራ ወይም ጭቃ መርገን ቶሎ ሳይደርቅ ግርፍ ብንገርፈው ምን ይሆናል፣ እንዴስ ደግሞ ደርቆ ነው ተገረ መግረፍ የሚሻለው ሳይደርቅ የምንለውን የምንመለከት ይሆናል። አመራረጋችንስ እንዴት አድርገን ብንመርገው ይሻላል፣ ጥቅጥቁንስ እንዴት ብናደርገው ይሻላል የሚለውን ጠቅለል ያለ ማብራሪያ የምሰጣችሁ ይሆናል ማለት ነው። እንግዲህ አሁን ይሄ የምትመለከቱት ቤት ባቲ ከተማ ላይ ነው የምንገኘው። ባቲ፣ ውቢቷ ባቲ ከተማ ላይ ይሄንን መቶ ቆርቆሮ አካባቢ ያለ ቤት ግርፍ ልንገርፍና ውስጡን ማንካሪሱ ዶማርማታ አድርገን ልንወጣ ጎራብ ያለው ወደ ባቲ እንግዲህ የብዙዎቻችን ጥያቄ እንግዲህ ብዙ ሰዎች ብዙዎቻችሁ ትጠይቁኛላችሁ። ምንድነው የምትጠይቁ ጥያቄ? ጭቃ አሁን እንደዚህ መርገ ነው ይህ ሳይደርቅ ግርፍ ብንገርፈው ምን ይሆናል የምትሉኛላችሁ። ይሄ ጭቃ ተመርጎ እንደዚህ ወደው ሳይደርቅ ግርፍ መገረፍ የለበትም። ለምን መሰላችሁ? ይህ አሁን እንደዚህ ሲገረብ ወደው ከተመረገ ይሄ አሁን እንጨቱ አይለይም። አሁን ጭቃ ወደው ከሆነ ይሄ መጀመሪያ ሳይደርቅ ወደው ምርግ ከሆነ ይሄ ሙሉ ለሙሉ ስለሚነፋ ይሄ ስለማይደርስ ስለማይከስ በዚህ ወደ ውስጥ ስለማይገባ ይሄ ማገር ማገሩ አይታይም። እንግዲህ ይሄ አለመታየቱ የሚጎዳን ምንድን ነው? ይሄ ማገር ማገር አለመታየቱ አለመታየቱ ደግሞ ቶሎ ካንተካል ነው። ቢስማር ሽቦ ስንወጥር ቢስማሩ ማገር አያገኝልንም፣ ወይም ደግሞ በዚህ ጋር ከመታን 12 ቁጥር ቢስማር ስንመታ ጠርብ አያገኝልንም ማለት ነው። ያ ማለት ጭቃው ገና ትኩስ ስለሆነ እንደዚህ ሲደርቅ ወደ ውስጥ ስለማይገባ ወይም ስለማይከዛ ቢስማሩ እንጨት የማግኘት አቅም አይኖረውም ማለት ነው። እና መጀመሪያ ምርጊቱ ሳይደርቅ እንደዚህ ድርቅ ካላለ በስተቀር መግረፍ የለባችሁ ማለት ነው። ሽቦም ብንወጥረው የምትሏላችሁ ሽቦም መወጠር የለበትም። ቤቱ ሙሉ ለሙሉ ከደረቀ በኋላ ነው። አሁን ይሄ የምታዩት እንግዲህ አሁን እዚህ ጋር የሆነ እርጥበት አለው። እንደዚህ አሁን የምትመለከቱት አሁን ይሄ ሸራ ተለብሶ ነበረና ትንሽ እርጥበት አለው። አያችሁ፣ እዚህ ጋር ያለው ገና ጭቃው ገና እንትን አላለም። ይሄ አልደረቀም በደንብ። እና እንደዚህ እንደነፋ ነው። ሲደርቅ ወደ ውስጥ ይገባል። የእንጨቱ ማገር እና ማገሩ ይታያል ማለት ነው። እና የዛን ሰዓት ስንመታ፣ ሽቦውን ስንወጥር፣ ሽቦ በስነ ስርዓት ይሄ ቢስማሩን ስንመታ፣ ሽቦ እየወጠን ስናለ እንጨት ያገኘልናል። እንጨት ካገኘ ደግሞ የመነሳት ባህሪ ስለማይኖረው ሲሚ ሲምፓ ነው። እንጨት ካላገኘልን ቢስማር እዚህ ጋር ላይ በሽቦ ብንወጥር ምንጨቱ ላይ ብንመተው ትርጉም የለውም። ዝም ብሎ መግረፉ ይሻላል ማለት ነው። እንደዛ ከማድረግ ከማድረግ ዝም ብለን መግረፍ ይሻላል ማለት ነው እና ደግሞ ሌላ ምንድነው እዚህ ጋር ላይ የምነግራችሁ ነገር ምንድነው? እንደዚህ ይሄ ቤታችሁን ስታሰሩ መጀመሪያ ቤቱ ሲሰራ ስታቆሙ ምንድነው ማድረግ አለባቸው? አሁን ይሄ ቤት የምታዩት በ40 ሳንቲም ብርቀት ነው እንትን የተመታው ማገሩ የተመታው። በጣም አሪፍ ጥድት ያለ ስራ ነው የተሰራው ይሄንን ጭቃ የመረገው ሰው በጣም ጎበዝ ነው። ጭቃ ስታስመርኩ እንደዚህ አርጋችሁ ነው ማስመረግ ያለባቸው። ቤቱ ሲሰራ ደሞ በአርባ በአርባ ሳንቲም ማገር ማስመታት አለባቸው። አሁን ይሄ ቤት እንደምታዩ ከዚህ እስከዚህ እዚህ ጋር ማገር አለ ቅርብ ቅርብ የሆነ ማገር ነው ማለት ነው። ይሄ እንግዲህ እንደዚህ ቅርብ ቅርብ የሆነ በ40 ሳንቲም ወይም በ50 ሳንቲም ርቀት ማገር መምታታችን ለምንድን ነው የሚጠቅመን? በኋላ ሽቦ ስንወጥር በስነ ስርዓት ቀጥ አድርገን ይሄ ሽቦ በቅርብ በቅርብ ሳል ላይ ቢስማር ስለሚያገኝልን አሪፍ ይሆናል ማለት ነው። እንግዲህ አንዳንድ ይሄ በተለምዶ 12 ቁጥር ቢስማር በዚህ በጭቃው ላይ መተን ጠርብ ያገኝልናልና ብለን እምንል ሰዎች አለን። እንደዛ ከማድረግ ይልቀት ማገሩ እንደዚህ አድርገን በስነስርዓት ቀጥ አድርገን ማገሩ ላይ ብንመተው ሀሪፍ ነው ማለት ነው። ለምን እዚህ ላይ ስንመታ አሁን ቢስማር ጠር ባገኘልን አላገኘልን ፈትሸን ነው የምንመተው። ሊያገኝም ላያገኝም ይችላል ማለት ነው። እንግዲህ ሶስት ቢስማር ብንመታ እዚጋ ከሶስቱ ወይ ሁለት ሊያገኝ ይችላል፣ አንዱ ሊሰት ይችላል ማለት ነው። ያ ማለት በቃ ወደ ኪሳራ እየገባን ነው የሚሄደው ማለት ነው። አንድ ሁለት አግኝቶ አንድ ካላገኘልን እንደዛ ኪሳራ ምናምን ስለምንሆን የሚሻለው የትኛው ነው? እንደዚህ በቅርብ በቅርብ ማገር መጥቶ በስነ ስርዓት ሽቦ እንድወጠር ማድረግ ነው። ሁለተኛ ደግሞ በቅርብ በቅርብ ማገር መምታታችን የሚጠቅመን፣ ለቤቱ ውበት ይሰጠዋል፣ ያምራል ማለት ነው። አሁን ይህ ቤት እንደዚህ እንደምታዩት ምርጊቱ ቀጥ ያለ ነው። በጣም ነው የሚያምረው ይሄን እንግዲህ በዚህ ማገሩ ቅርብ ስለሆነ በስነ ስርዓት ጭቃ መራጁ በቃ በማገሩ ተከትሎ ይመርገዋል፣ ሀሪፍ ይሆናል ማለት ነው። እና እንደዛ ሲሆን በጣም ጥንካሬ የሚሰጠዋል፣ ለቤቱ ውበት ይሰጠዋል ማለት ነው። ሌላ በተረፈ ምንድነው ማድረግ ያለብን? ጭቃውን መርገን እንደዚህ ሙሉ ለሙሉ ከመረግን በኋላ ቀጥ አርገን ከመረግን በኋላ ሙሉትን ከመረግን በኋላ መጠቅጠቅ ነው። ጥቅጣቆቹን እዚህ ጋር ላይ በደንብ መጠቅጠቅ አለብን ማለት ነው። እንደዚህ ጉሬው በደንብ እንትን እንድል ወፈር ባለ እንጨት እንደዚህ ጥቅጣቆቹን በ በደንብ አቀራርበን መጠቅጠቅ ነው የሚኖርብን ማለት ነው። ይሄን አቀራርበን ስንጠቀጥቀው ይሄ ሲሚንቶ በዚህ ጋር ስለሚገባ ጥንካሬ ይኖረዋል የመያዝ አቅምም ከፍተኛ ይሆናል ማለት ነው። እና እንደዚህ አድርጋችሁ ነው ቤታችሁን መስራት ያለባችሁ እንጂ እንደዚህ ወዳው መርጋችሁ ወዳው ሽቦ ወጥራችሁ ግርፍ መግረፍ የለባችሁም ማለት ነው። ያ ማለት ይሄ ሳይደርቅ በደንብ ካይደርቅ ቢገረፍ ይሄ በደረቀ ሰዓት ወደ ውስጥ ሲገባ የመሰነጣጠቅ እንዲሁም ደግሞ ወደ ውስጥ የመግባት ባህሪ ኖሮ ወደ ውስጥ ሲገባ ሲሚንቶ ከባህሪው ደረቅ ስለሆነ ይሰነጠቃል፣ ይሞረር ባህሪ ኖሯል። በደምብ ከደረቀ ከለየለት በኋላ ለግርፍ እንደዚህ ጥቡ ካለ በኋላ መግረፍ ነው ያለብን እንጂ ሳይደርቅ መግረፍ የለብንም ማለት ነው። ሌላ እንግዲህ ጭቃ ምርግታችን በስነ ስርዓት ጋር ታድርገን ከመረግን በኋላ ተጣቆሹን በስነ ስርዓት አድርገን መጠቅጠቅ ያለ ያለብን ማለት ነው። እንግዲህ ከዛሬ ቪዲዮዎቻችን ከዛሬ ቪዲዮዎችን ምን እንማራለን? ሶስት ነገሮች እንማራለን። ምንድነው እነዚህ ሶስት ነገሮች? አንደኛ ጭቃ ቤትን እንግዲህ ስንመርጥ ጭቃ ቤት ሳይደርቅ መገረፍ እንደሌለበት፣ ሁለተኛ ደግሞ ቤታችንን ገና ከመጀመሪያው ስንመታ ማገሩን በቅርብ በቅርብ አድርገን መምታት፣ ሶስተኛ ስንጠቀጥቅ በስነ ስርዓት በደንብ አድርገን መጠቅጠቅ እንዳለብን ያስተምረናል ማለት ነው። ከዚህ ቪዲዮ በጣም እንደምትማሩበት ተስፋ አድርጋለሁ። ይሄ ቪዲዮ ለሌሎች ወንድሞቻችሁ ስለሚጠቅም ሼር ማድረጋችሁን አትርሱ። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላም አለይኩም ወረመቱላሂ ወበረካቱ።